የባለአደራ ወዳጆች የከበረ ሰላምታዬ ባላችሁበት ድረሳችሁ። ከሁሉ አስቀድሜ እኔን ከሁላችሁም ትንሹን ሰው ይህን ሁሉ ጊዜ እንዳገለግል እድሉን ስላገኘው እግዚአብሔርን አመሰግነዋለሁ። ሰሞኑን እዩሃ ሚዲያ ላይ አንድ አባታችን በተናገሩት ንግግር እና ባያችሁት ቪዲዮ ግራ እንደተጋባችሁ አውቃለሁ። በዚህም ከሀገር ውስጥም ከውጭም ያላችሁ ሰዎች መልስ እንድሰጥበት ስትጠይቁ ነበር። ያው ባለፈው እዮሃ ሚዲያ ላይ ቀርቤ በሰጠሁት ቃለ መጠይቅ እናም ትላንት በተለቀቀው ቪዲዮ እናንተ እራሳችሁ ሙሉን አይታችሁ እውነቱ ማን ጋር እንዳለ እንደተረዳችሁ ተስፋ አደርጋለሁ። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትንም መና ያስቀራል እምነትንም ይሸረሽራል። ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ፣ ወዳጅ አንገቱን ሲደፋ ማየት እንዴት ልብን ይሰብራል መሰላችሁ። ከዚህ በታች ያለውን ጽሁፍ እጅግ በጣም በከባድ የተስፋ መቁረጥ ስሜት ውስጥ ሆኜ ነው የምጽፍላችሁ። ወዳጆቼ ከራሴ ጋር ብዙ አስቤና አውጥቼ አውርጄ ይህንን ለማድረግ ወስኛለሁ። ሰሆነም በሀገር ውስጥም በውጭም ያላችሁ ልበቀና መልካም ሰዎች እርዳታ ለሚያስፈልጋቸው ሰዎች አድርስ ብለው ልከውልኝ ነበር። ነገር ግን በስራ መደራረብ እና በግል ጉዳዮች መብዛት ምክንያት እስካሁን ያላደረስኳቸውን በእጄ ያሉ በርካታ አደራዎችን እርዳታ ለሚያስፈልጋቸው ሰዎች አድርሼ እስከምጨርስ ድረስ ብቻ በእርዳታ ስራዎቼ ላይ የምሳተፍ ይሆናል። ከዛሬ 25022018 ቀን ጀምሮ ግን ምንም አይነት አደራ ወይንም ለእርዳታ የሚውል ገንዘብ የማልቀበል መሆኑን ለማሳወቅ እወዳለሁ። እስካሁን በነበረን የረዥም ጊዜ ቆይታ ሳላውቅ በስህተት አውቂም በድፍረት ካስቀየምኳችሁ ወይም ካስከፋኋችሁ ከልቤ ይቅርታ ጠይቃለሁ። በእርዳታው ስራ ላይ ትልቅ ህልም ነበረኝ። ያን ህልሜን ማሳካት ባለመቻሌ በራሴ እያዘንኩ፣ ህልሜን ተስፋ አድርጋችሁ በጉጉት ስጠብቁ ለነበራችሁ ወዳጆቼ ይቅርታ ጠይቃለሁ። በመጨረሻም በዚህ ጉዳይ እስከ ዛሬ ድረስ የእኔን ማንነቴን እና ምንነቴን ሳታውቁ አምናችሁን ብቻ ገንዘባችሁን ለተቸገሩ ወገኖች ስትልኩ የነበራችሁ ከጎኔ አይዞ በርታ ስትሉኝ የነበራችሁ በእኔ እምነት ኖሯችሁ እሱ እንደዚህ አያደርግም ብላችሁ ስሜን ከሚያጠለሹ ሰዎች ጋርና ከህዝብ ጋር የተሟገታችሁ አልፎም ስለ እኔ በሚዲያ ወጥታችሁ የመሰከራችሁ በስልክና በመልእክት መልካም ምኞታችሁንና ሀሳባችሁን ያጋራችሁኝ ሁላችሁንም እጅግ በጣም ከልብ አመሰግናለሁ። ፈጣሪ ያክብርልኝ ብሏል። ባል አደራው የስንብት የሚመስል መልእክቱን አስተላልፏል። አያችሁ፣ ምንም በሌለበት እንደዚህ ሁሉ ወከባ ተፈጥሮ ከዚህ መልካም ስራው ከዚህ ኃይር ስራው ተፈናቀለ። ከዚህ ኃይር ስራው ራሱን አሸሼ ባል አደራው ራሱን ከዚህ በጎ ስራ በማሸሹ ምክንያት ማንም የሚጎዳ ይመስላችኋል? እኔ አንደኛ ተጎጂ የሚመስለኝ ሚስቱን ህዝብ የሚረዳው ህዝብ በቸገረው ሰዓት በአምላኩ ሰበብ ሆኖ ባለአደራው የሚደርስላቸው አንደኛ ተጎጅ ናቸው። ሁለተኛ ባለአደራውም የመንፈስ እርካታ ነው። አስባችሁታል። ምንም ከኪሳችሁ ባይወጣም ለተቸገረ ሰው መድረስ እንባማበስ አለዋችሁ ማለት ትልቅ ነገር ነው። ሶስተኛ ብር ያለው ሰው ለማመስጠት እንዳለበት የማያውቅ ብሩ በትክክል ይደርስ ሲሆን ብሎ በማይፈራበት እንካ ይህን ሰደቃ አድርስልኝ ብሎ የሚሰጠው ሰው ማጣት። እነዚህ ሶስት ሰዎች ተጎጅ ናቸው። አንዳንድ ጊዜ ዝም ብለን የምንወረውረው ድንጋይ ማንጋ እንዴት ያርፋል ብለን ሳናስብ መወርወራችን እንደዚህ ይጎዳል። ለአምባል ዋለበት ኩበት ለቀማ። እንዴት ነው ቴኒ አባት? ቅድመ ወርተናል፣ ፌክ እንዳይመስል ግን ደህና ነው። ደህና ነኝ፣ እግዚአብሔር ይመስገን። እሺ አባት፣ አሁን መጠይቀውትን ጥያቄ ተረጋግተው ይመልሱልኛል። እሺ ተረጋግተው፣ እኔ ልጆት ነኝ፣ ምንም የተለየ ነገር የለም። እሺ እኔ እና እርስዎ እኔ የተገናኘ ነው አዎ አይደል? እዛ መንገድ ላይ እኔም ጅም ያሉትም ጅም፣ እኔ ነኝ የምሰራው እሱ ባለው የሚሉት ሰው እኔ አሰልጣኝ ነው እኔ ነው ያሰልጣኝ እሱንም ራሱ ካስፈለገ እሱ ቤን ብዛው ፊት ለፊት ሄደ እሱ ነው ይልዎታል ችግር የለውም እሱ አሁንም ደግሞ እንደነገሩኝ ከሆነ ለይተውኛል አይደል እኔ ነኝ አሁን ላይ ያገኘሁት አሁን ባለአደራው ያለ እንትን ነው እዚህ ያስመጣ ነው ያለ ጉዳዩ ነው እየተሰቃየ ተረድቼዎታለሁ ጥያቄ ልጠይቅ ነው ሰብሰብ እንዲል ስለፈለግኩ ነው ያለ እንትን ልጁን እያሰቃየ ነው ነው አሁን ልጁ ስለዚህ እኔ ባለ ጉዳይ እኔ እና እርስዎ ነን እዚህ ላይ ገባሁት አይደል አሁን እርስዎ ግን ሲያወሩ አይ ቲንክ ትንሽ ስህተት ሰርተዋል ሲያወሩ እዚህ ካለፈው ሚዲያ ላይ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 ደውሎ ነው የሰጠሁት ብለው። አሁን ቅድም ቴክስት ነው ያደርገልኝ። አዎ፣ ሞባይል ቴክስት አግኝቻለሁ። ወዲያውኑ ከሞባይል ላይ ወዲያው ወዲያውማ ሊሆን አለፍ እንዳለ ስክሪፕቱ ከተማሪዎች ላይ አንስቼ አንድ ስክሪፕቶች ልጆች ነገር ነው። አባት፣ ችግር የለም ሁለት ነገሩ ብቻ ሳይሆን ወንድሜ፣ መኪና ውስጥ ያሉት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 ሚስኮል አገኘ። ከዛ በኋላ በእሱ ስደውለት እኔ ነኝ ባላደራው ወቃ በዚህ ስልክ ታገኘኛለህ አለ። እችናት ከዛም በኋላ ደወልና ተደውሎልዎት ነው ወዲያው ማለታቸው አሁን ይሄን ለመሰሎት ወዲያው ማለቶት ችግር ያመጣላው። ምክንያቱም እኔ ቪዲዮን ካለቀኩት የእርሱን ስልክ ሊያገኝ የሚችል ሰው የለም። አሁንም ዞሮ ዞሮ እኔ ላይ ነው የሚመጣው ይሄ ጥያቄ። ስለዚህ ቪዲዮውን ከለቀኩት በኋላ